ክብሮት ሀይል ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተል ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአማራ ህዝብ ተላላኪና ነውረኛ ህዝብ ነው ሲሉ የወጡበትን ማህበረሰብ ወረፉ። መከተል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ካባ ሸልመው ካባ በተሸለሙበት መድረክ ላይ በክልሉ ህዝቡን ተላላኪ ነው ሲሉ የተላላኩበትን የቀድሞውን ስርዓትና መሪን ሲሰድቡም ተሰምተዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። ይህ በእንዲህ እንዳለ የፋኖ ኃይሎች የኮማንዶ ሰልጣኞቻቸውን ማስመረቃቸውን ይፋ አድርገዋል። የብልጽግና መንግስት በወሎ ቀጠና ከሰሞኑ የደረሰውን ጥቃት ተከትሎ በአፋር ክልል በኩል ሰራዊቱን በማስገባት ዘመቻዎችን እያካሄደ ሲሆን የአፋር ታጣቂ ኃይሉ ደግሞ ለፋኖ ታጣቂዎች አጋርነቱን ገልጿል። ተጨማሪያለን። የአብይ አህመድ አስተዳደር በጦርነቶች እየተሸነፈ ነው ሲሉ ፖለቲከኛው አቶ ልደቱ አያሌው ገለጹም። ለኢትዮጵያ በዓለም የተለያዩ ሀገራት በቅርቡ የታዩት የወጣቶች አብዮቶች ያስፈልጓታል ሲሉም ገልጸዋል። ሰሙታላችሁ። መከላከያን መግደል አቁ ማለት አንችልም ሲል ኮሚሽኑ ገለጸም። ይህ ኮሚሽን በውጭ ሀገራት በሚያደርገው እንቅስቃሴ ተቃውሞችን እያስተናገደ ቀጥሏል። እንመለከተዋለን። የሀገሪቱ የጤና ባለሙያዎች የስራ ተነሳሽነት በእጅጉ ማሽቆልቆሉ ተሰማ። ይህ ደግሞ የታካሚዎችን ደህንነት አደጋ ላይ መጣሉ ታውቋል። ሌላኛው መረጃችን ነው፣ የአሜሪካው ፕሬዝደንት ዶናልድ ትራምፕ 300 የብሔራዊ ዘብ ወታደሮችን በቺካጎ እንዲሰማሩ ማዘዛቸው መነጋገሪያ ሆኗል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የአማራ ህዝብን ተላላኪና ነውረኛ ህዝብ ነው ሲሉ የወጡበትን ማህበረሰብ ወረፉ። መከተል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ካባ ሸልመው በተሸለሙበት መድረክ ላይ በክልሉ ህዝቡን ተላላኪ ነው ሲሉ የተላላኩበትን የቀደመውን ስርዓትና መሪ ሲሰድቡም ተሰምቷል። የአማራ ክልል ባለስልጣናት አስገራሚ ንግግሮችም ቀጥሏል። መለስ ዜናዊ ልዩ ፍጡር አድርገው ያቀርቡ የነበሩ የደደቢቱን የህወሀትን የትግል ጅማሩ በምስክርነት ያብራሩ የነበሩ እንዳቶ አገኘው ተሻገር ያሉ ሰዎች የአማራ ህዝብን ስለ ሽጉጥ መጠጣት አንስተው ፎክረው አነሳስተው ከጎረቤት ማህበረሰብ ጋር ይዋጋ ዘንድም ቀስቅሰው ጉዳት ካስከተሉ በኋላ አዲስ አበባ ላይ ለቀጣይ ዙር ተላላኪነት ከከተሙ አመታት እየተቆጠሩ ነው። የአቶ ተመስገን ጥሩነህ ደግሞ ለየት ያለ ይመስላል። ከአመታት በፊት የሚላላኩትን የኢህአዴግን ስርዓት በማውደስ ተወዳድረው ወደ ስልጣን ማማ የወጡት ሰው አሁን የመላላክ መጠናቸው ወደ ምክትልነት ያሳደገላቸው ብልጽግናን ወክለው ህዝብን ወደ መሳደብ ተሸጋግሯል። በእርግጥ የአማራ ክልል ሹማምንት ከአቶ ደመቀ መኮንን እስከ አገኘው ተሻገርና ሌሎችም መለስን ያበቀለ ህዝብ ህወሀትን የወለደ የደደቤት ምድር ምንኛ የተቀደሰ ነው ሲሉ ነው የሚታወቁት። ከሰባት ዓመታት በፊት ግን ያንን ሁሉ ንግግራቸውን ሽረው እኛ ኮ ተላላኪዎች ነበርን። ከዚህ በኋላ ግን ህዝብ ይቆጣን፣ ይጠይቀን፣ ያርመንም ሲሉ መናገራቸው አይዘነጋም። ህዝቡም አታፈናቅሉን፣ አትግደሉን ወዘ ተብሎ በሰልፍ በጠይቃቸው ማግስት ግን መልሳቸው የአራት ኪሎ መንግስት ጦር ሰራዊትን አዝምትበት የሚል ነበር። የሆኖ ሆኖ የያኔ ተላላኪዎች ነበርን ባዮች ለአሁን ላኪዎቻቸው በየስፍራው የሄዱ መወድስ ማቅረባቸውን ቀጥሏል። አቶ ተመስገን ጥሩነህም ከወራት በፊት ወደ ጅማ ተጉዘው አብይን ያፈራሽልን ጅማ እናመሰግንሻለን፣ ሲሉ መደመጣቸው የሚታወስ ነው። ጅማ የኢትዮጵያ ባለሁለታ ናት። አባ ጅፋርን ብቻ አይደለም ዶክተር አብይንም አፍርታላለች ለዚህም እናመሰግናታለን ላኪያቸው አብይ አህመድን እንዲህ ያሞገሱት አቶ ተመስገን ጥሩነህ የወጡበትን ህዝብ ዛሬ የሰደቡበት መንገድ ግን በርካቶችን ያስገረመ ሆኗል። የአማራ ህዝብን ተላላኪ ሲሉ ወርፈውታል። ህዝቡን ነውረኛ ሲሉም ጠርተውታል። በአስር ሚሊዮኖች የሚቆጠር ያሳደጋቸውን ማህበረሰብ የሚገልጹበትና የሚያዋርዱበት ቃላት ቸግሯቸው የታዩት አቶ ተመስገን በታሪክ ታይቶ የማይታወቅ ሲሉ ሚሊዮኖችን ሲወርፉም ነው የተደመጡት አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ ሲወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን፣ ምክትል ጠቅላይ ሚኒስትሩ የስድብ ምህዳሩን ጠበብ አድርገው ደግሞ ቀጥለው የወረፉት ፖሊስን ነው። የአማራ ፖሊስ አባላትን ማዕረጋቸውን የሸጡ ናቸው፣ ልዩ ኃይል የሚባልም አፍራሽ ነው። ለዚህም ነው ያፈረስ ነው። ያበጠው ሁሉ መተንፈስ አለበት ሲሉም ነው የተሰሙት። ዛሬም ህወሀት ሞቶ የሚያስቸግረን ልዩ ኃይል እያለ ነው ሲሉ የተሰሙት አቶ ተመስገን። ቀጥለው ያቀረቡት ውንጀላ ደግሞ በስም ባይጠቅሱም መለስ ዜናዊና የቀደመው የሚላላኩትን ስርዓት የተመለከተ ነው የባህር በር ያስረከበ ኢትዮጵያን በስሙ እንኳን ለመጥራት የሚጠየፍ እያሉ ሲናገሩም ተደምጧል። ተመለሱና ቪዲዮውን የድሮች ጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል። አገር እየመሩ አይ የባህረ በር እኮ በዚህ በኩል የሸረፍ ነው። አማራ የሚባል እንዲናደግ ነው እኛን ስለማይወደን አቶ ተመስገን ዛሬ ይህንን ቢሉም የሚላላኩት የቀደመውን ስርዓትን መወድስ በማቅረብ ግን የሚፎካከሯቸው ጥቂት ግለሰቦች ናቸው። ዛሬ ከባህር በር ጋር እያገናኙ የሚሰድቡትን የቀደመውን ስርዓት ለማገልገል በጾር ናውጊያ ኤርትራ ላይ ዘምተው ከሬሳ መሀል እስከ መትረፍ እንደደረሱ ሲናገሩ ነው የሚታወሱት። እኔ በግ ህይወቴ ቤተሰቤም ሲያሳድገኝ እቀጣለሁ እንጂ አልዋሽም ነበር አሁንም ከኖርኩባቸው አምስት ዓመታት ውስጥ አስራ አምስት ዓመቱን ያሳለፍኩት በውትድርና በጦርነት ውጊያ ከሬሳ ውስጥ ተፈንቅዬ ወጥቼ እዚህ ደርሻለሁ። ነገር ግን አሁን የኤርትራና ኢትዮጵያ ያሉበት ደግሞ ስናይ ለካ እንደዚህ በማናቀው ነው እንዲህ ሄደልን ሞት ነበር እንላለን። አቶ ተመስገን ጥሩነህ ዛሬ ለስልጣናቸው ሲሉ የአማራ ህዝብን እንደ ጥቁር ብላክቦርድ መስለው እሳቸውን እና የብልጽግና ባለስልጣናትን እንደ ነጭ ቾክ ሲገልጹ ከዋሉበት መድረክ አስቀድሞ ከዓመታት በፊት ስልጣንን አልፈልግም ሲሉም ነበር የሚታወቁት። ዛሬም ቢሆን ነገም ቢሆን ከነጎዳያም ቢሆን አልዋሽም፣ ስልጣንም አልፈልግም። ግን ይህ ህዝብ ማን ምክትል ጠቅላይ ሚኒስትሩ ልክ እንዳለቃቸው ሁሉ ያልነቃ ህዝብ ነበር ሲሉ በዋሉበት መድረክ ላይ ለህዝብ ባበረከቱት አስተዋጽኦ ተብለው ግን ካባ ሲሸለሙም ታይቷል። ለእርሳቸው ከቀረበው ካባ ባሻገር በክልሉ በሲቪል ኮማንድና ወታደራዊ ኮማንድ በቅንጅት ለሚመሩት በድሮንና በመድፍም ህዝቡን በመደብደብ ለሚተባበሯቸው ለምክትል ኢታማጆር ሹሙ ጀኔራል አበባው ታደሰም ካባ ሲደርቡ ተስተውሏል። ይህ በእንዲህ እንዳለ የፋኖ ኃይሎች የኮማንዶ ሰልጣኞቻቸውን ማስመረቃቸውን አሳውቋል። የብልጽግናው መንግስት በወሎ ቀጠና ከሰሞኑ የደረሰውን ጥቃት ተከትሎ በአፋር ክልል በኩል ሰራዊቱን በማስገባት ዘመቻዎችን እያካሄደ ሲሆን የአፋር ታጣቂ ኃይሉ ደግሞ ለፋኖ ታጣቂዎች አጋርነቱን ገልጿል። የአማራ ክልል ከሁለት ዓመት የተሻገረ የጦርነት ጊዜ ዛሬም በመሳሪያና በፕሮፓጋንዳ ዘመቻዎች የቀጠለ ሆኗል። በደቡብ ወሎ መካነ ሰላም ከሰሞኑ የተፈጠረው ተግባር ደግሞም በተለያየ መንገድ አሁን መነጋገ መሻገሪያ ሆኖ የቀጠለ ነው። የቀጠለው ይህ ጉዳይ ብቻ ሳይሆን አሁንም ኢትዮጵያውያን እየሞቱበት ያለ የተኩስ ልውውጥም ነው። በደቡብ ጎንደር ቀጠና ከአዲስ ዘመን እስከ ማክሰኝት ባለው አካባቢ የሆነውም ለዚህ ግልጽ ማሳያ ይሆናል። በሊቦ ከምከም ሚካኤል ደብር ተብሎ በሚጠራው ስፍራም ጠንከር ያለ የተኩስ ልውውጥ በሁለቱም ወገን ያሉ ኢትዮጵያውያንን ለጉዳት የዳረገ መሆኑም ተሰምቷል። በወሎ ቀጠና ደግሞ አምባሰል ወረዳ በተራራማ ስፍራዎች ላይ የፋኖ ኃይሎች ይገኛሉ በሚል ተከታታይ የከባድ መሳሪያ ድብደባዎች ከመንግስት መንግስት ኃይሎች በኩል ባለፉት ሁለት ተከታታይ ቀናት መፈጸማቸው ታውቋል። ይህ በእንዲህ እንዳለ የፋኖ ኃይሎች ታጣቂ ኃይሎቻቸውን አሰልጥነው ማስመረቃቸውን አሳውቋል። ይህ የሆነው በጎጃም ቀጠና ነው። ዋሻና ገዳም ተደብቋል በሚል አገዛዙ የሚገልጻቸው የፋኖ ኃይሎች ታጣቂዎቻቸውን አሰልጥነው በአደባባይ ሲያስመርቁ መታየት በተደጋጋሚ የተለመደ ሆኗል። አሁን ለስድስት ወራት አሰልጥነን ያስመረቅናቸው ናቸው ያሏቸውን ኃይሎችንም የኮማንዶ አባላት እንደሆኑ ይፋ አድርገዋል። ስልጠና፣ ስምሪት፣ ዘመቻ በሁለቱም ተፋላሚ ወገኖች በኩል የቀጠለ የክልሉ መገለጫም ነው። የብልጽግናው መንግስት ባለፉት ተከታታይ ቀናት በወሎ ቀጠና ያጋጠመውን ለማካካስ በሚል በአፋር ክልል በኩል ተጨማሪ ሰራዊትን በማጓጓዝ ዘመቻዎችን ማካሄዱንም ቀጥሏል። ይህ በእንዲህ እንዳለ በአፋር ክልል እንደሚቀሳቀስ ያሳወቀውናም ራሱን የአፋር አጉጉሞ ያለ ቡድን ለፋኖ ኃይሎች አጋርነቱን አሳይቷል። ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግናው መንግስት የሚቀሰቅሰው ጦርነት በይበልጥ አፋርና አፋርን ለማጋደል የተጠነሰሰ ሴራ ነው የሚለው ይኸው ቡድን በአፋር መሬት ላይ ለአብይ አህመድና ለአገዛዙ ፍላጎት ማስፈጸሚያ እየሰለጠኑ ያሉ ታጣቂ ኃይሎች አፋርን የደም መሬት ሊያደርጉት እየሰሩ ስለመሆናቸውም ይከሰል። በአጠቃላይ የፋኖ ኃይሎች በቅርቡ በወሎ ቀጠና ያደረጉትን ዘመቻ እውቅና እንሰጣለን የሚለው የቡድኑ መግለጫም አፋርን የጦርነት አውድማ ለማድረግ እየተዘጋጀ ያለን አገዛዝ እታገላለሁ ሲልም በማብራሪያው ላይ አስፍሯል። ብሔሮች ብሔረሰቦችና ሕዝቦች በሀገራችን ላይ የተደቀነውን ብሔራዊ አደጋ በመገንዘብ አብረው እንዲቆሙ፣ ግመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ የምናደርገውን ትግል እንድትደግፉ እንጠይቃለን ሲልም ጠቅሷል። የአብይ አህመድ አስተዳደር በጦርነቶች እየተሸነፈ ነው ሲሉ አቶ ልደቱ አያሌው ገለጹ። ፖለቲከኛው ለኢትዮጵያ በዓለም የተለያዩ ሀገራት በቅርቡ የታዩ የወጣቶች አብዮት ያስፈልጋታል ሲሉም ገልጿል። አቶ ልደቱ በአገዛዙ ላይ ትብብርን የሚያደርጉ የተለያዩ የተቃውሞ ኃይሎችን የሚያስተባብሩ የአብሮነት ኢትዮጵያን በመምራት ይታወቃሉ። ይህ አብረው መቆም ቀርቶ መተያየት አይችሉም በሚል አገዛዙ ይገልጻቸው የነበሩ የተለያዩ የፖለቲካ ኃይሎች በጋራ መስራት መጀመር ደግሞ በአራት ኪሎ አስተዳደር ላይ ድንጋጤን ፈጥሮ ከፓርላማ እስከ ከንቲባ ጽህፈት ቤት መነጋገሪያ መሆኑ አልቀርም። የሆኑ ሆኖ አቶ ልደቱ አያሌው የብልጽግናውን አገዛዝ የአንድ ሰው ስርዓት ሲሉ ጠርተው በጦርነቶችም እየተሸነፈ ያለ ስለመሆኑ አብራርቷል። አሁን በስልጣን ላይ የቀጠለው በጥንካሬው ሳይሆን በእኛ በተቃዋሚዎቹ ድክመት ብቻ ነው ሲሉም ነው የጠቀሱት። ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ፣ አንበረክካችኋለሁ፣ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በገሃድ የታየ። ስለዚህ ይሄ መንግስት አያሸንፍም። ይቻላል ብን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው። ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል። እስካሁንም በስልጣን ላይ የቆየው በእኛ አለመተባበር በእኛ ይህን በፈታን ማግስት ቢልም ይሄ መንግስት የለም ይህን ሀገሪቱን ላለፉት ዓመታት በእርስ በርስ ጦርነት ውስጥ የከተተና ያጎሳቆል አገዛዝን ስለምን ዓለም አቀፉ ማህበረሰብ እየደገፈው ቀጠለ በሚለው ጉዳይ ላይ ማብራሪያ ያቀረቡት አቶ ልደቱ አያሌው አማራጭ በማጣታቸው ተቃዋሚዎችም ወደ አንድነት መተን አማራጭ መሆን ባለመቻላችን ነው ሲሉ ያነሳሉ። አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፉ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላብስ ቢያደርግ አካባቢ ወደ ባሰ ቀውስ ሊሄድ ምን አማራጭ አለን ብለው ነው ነጮቹ እየደጎሙ እየረዱ። እንዲያም ሆኖ ከቅርብ ጊዜ ወደ የታዩትን የተቃዋሚዎችን መቀራረብ በአዎንታ ያነሱት አቶ ልደቱ ነገር ግን በሰላማዊ ትግል ላይ አለን የምንል አካላት መሳሪያ አንስተው እንደሚታገሉት መስዋዕትነት ለመክፈል እየተዘጋጀን አይደለንም በማለትም አንስቷል። በትጥቅ ትግል የሚያምኑ ሰዎች አሁን ወሬ እያወሯል። አለ አደለ በሚያምኑበት መንገድ መንግስትን በሚያምንበት ቋንቋ እያነጋገሩት እየተዋጉ ነው መስዋዕትነት እየከፈሉ በሰላማዊ ትግል የምናምነው ኃይሎች ግን እስካሁን ድረስ እያወራ በተግባር እየሰራ ሰላማዊ ህዝባዊ ቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው በዋናነት የሚካሄደው በተማረው ህብረተሰብ በነቃው ህብረተሰብ ይሄ ህዝብ ጠባቂ ነው ወሬኛ ነው ይሆን ዝም ብሎ ቁጭ ብሎ ተች ነው ይሆን ይህ መቆም አለበት በምናምንበት ነገር ዋጋ መክፈላል ባለፉት ተከታታይ ወራት በበርካታ የዓለም ሀገራት በተለምዶ ጄኔሬሽን ዚ ጄንዚ ተብሎ የሚጠሩ አካላት በበርካታ ሀገራት ህዝባዊ አብዮት ማካሄዳቸው መንግስታቸውን መገዳደራቸውን በማንሳት ኢትዮጵያም ያ ያስፈልጋታል ሲሉም ተደምጧል። በእነዚህ ሀገራት ለተቃውሞ ያበቁ ምክንያቶች በኢትዮጵያ ካለው በጣም ያነሱ እንደሆኑ በማከል ባለፈው ወር ብቻ ወደ አምስት ሀገሮች የጄንዚ እንቅስቃሴ በከፍተኛ ደረጃ መንግስታትን አገራትን እየተፈታተነ እና ኢትዮጵያ ከማንም በላይ ይሄ ያስፈልጋል። ይሄን ማድረግ አላለንበት የህልውና አደጋ መድህን ይሆናል የሚል እምነት መከላከያን መግደል አቁሙ ማለት አንችልም ሲል ኮሚሽኑ ገለጽም። ይህ ኮሚሽን በውጭ ሀገራት በሚያደርገው እንቅስቃሴ የተቃውሞችን እያስተናገደም ቀጥሏል። ጠቅላይ ሚኒስትሩ በፕሬዝደንትነት ስልጣናቸውን ለማስቀጠል የመሰረቱት የሚባልለት ይህ የምክክር ኮሚሽን እስካሁን የመከረው በሀገሪቱ በልዩነት ያሉ ዋና ዋና ኃይሎች ጋር ሳይሆን ከብልጽግና ወይም ከተቃዋሚ መሳይ ብልጽግናዎች ጋር ነው። የሆኖ ሆኖ በቅርቡ ደግሞ ከዲያስፖራዎች ጋር በተለያዩ ሀገራት በመንቀሳቀስ እየተነጋገር ነው። ሲል መግለጹ የሚታወስ ነው። ይሁን እንጂ በነዚህ የውጭ ሀገራት መርሃ ግብሮች ላይ ተቃውሞዎችን እያስተናገደ ቀጥሏል። በስዊድን የተከሰተውም ተመሳሳይ ነው። ትግራዋይን እየገደልክ አማራን እየገደልክ ኦሮሞን እየገደልክ ስልጣንክን መቀጠል አትችልም የሚል ድምፅም የኮሚሽኑን ስብሰባ አቋርጧል። በኢትዮጵያውያን ላይ የሚፈጸም ግድያን ይቆም ዘንድ የሚጠይቅ ድምጽም ነው የተሰማው። የዚህ ኮሚሽን ሰብሳቢ መስፍን አርአያ ደግሞም መከላከያን መተኮስ አቁም ማለት አንችልም ሲሉ ገምግሟል። ጦርነት ለማቆም ሁሉም ወገኖች ከስምምነት ይድረሱ ያሉት የኮሚሽኑ ሰው ዘጠና ሶስት በመቶ የኢትዮጵያ ህዝብ ሰላም ይፈልጋል። ምክክሩ በፍጥነት እንዲካሄድ ነው የሚሻው ሲሉም ለሪፖርተር ተናግረዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጥያቄዎች ከማህበረሰቡ በኩል ቀርበዋል የሚሉት እኒህ የብልጽግናው ሹም በጦር መሳሪያ አንዱ ያሸንፍ ይሆናል፣ ነገር ግን የተሸነፈው አካል ቀጣይ የሚያሸንፍበትን ጊዜ ይጠብቃል እንጂም በመሸናነፍ ዘላቂ ሰላም ያመጣል ማለት አይደለም በማለትም አስረድተዋል። መከላከያ ለምን ለምን መተኮስ በሚል በአንዳንድ አካባቢዎች በኩል ይነሳል። ነገር ግን ይህንን ለማለት ከሌላ ወገን ጥያቄ መምጣት አለበት። ስለዚህ መከላከያን መተኮስ አቁም ማለት አንችልም ሲሉም ነው የተናገሩት። መከላከያን መግደል የራስን ዜጎችንም ማጥፋት አቁም ማለት እንደማይችሉ የሚናገሩት ሹም ናቸው። እርቅ ያስፈልጋል የሚል ጥያቄ ሲያቀርቡ የተደመጡት የሀገሪቱ የጤና ባለሙያዎች የስራ ተነሳሽነት በእጅጉ ማሽቆልቆሉ ተሰማ ይህ ደግሞ የታካሚዎችን ደህንነት አደጋ ላይ መጣሉ ታውቋል የሀገሪቱ የጤና ባለሙያዎች እየተራብን እንዴት እንስራም ማረፊያተን እንዴት እናክም በሚል እስከ አድማ የደረሰ ጥያቄ ማቅረባቸው ያተረፈላቸው እስር ከስራ መባረርና እንግልት ነው አሁንም በርካታ ጥያቄዎቻቸው ሳይመለሱ ያስቀመጡት የሁለት ወራት ቀነ ገደብ እየተቆጠረ ይገኛል። የብልጽግናው ፕሬዚደንት ግን ያለፈው ዓመት የሀገሪቱ ሐኪሞች ጥያቄን ላያነሱ ተስማምተን ነው የተለያየ ነው ሲሉ ተናግረው እንደነበር የሚዘነጋ አይሆንም። በእርግጥ የጤና ባለሙያዎቹ ይህን የብልጽግናው ፕሬዚደንት አብይ አህመድን ማብራሪያ ውድቅ ማድረጋቸውም ይታወሳል። የሆነው ሆኖ አንድ ጥናት ይህ የኢትዮጵያ የጤና ባለሙያዎች ችግር የደቀነው አደጋን የሚያብራራ ሪፖርት ይዞ ወጥቷል። በዓለም አቀፍ ደረጃ ወዳራ ሰራተኞች የሚጠጉ የጤና ባለሙያዎችን ያሳተፈ አዲስ ጥናት እንዳመላከተው በኢትዮጵያ የጤና ሰራተኞች ዘንድ ያለው የስራ ተነሳሽነት ዝቅተኛነት ለታካሚዎች ደህንነትና ለጤና አገልግሎት ጥራት ከፍተኛ ስጋትን ደቅኗል። በጥናቱ ከተካተቱት ውስጥም 44 በመቶ የሚሆኑት ብቻ ራሳቸውን ተነሳሽ እንደሆኑ የገለጹ ሲሆን ለዚህ የሞራል ማጣት ዋና ምክንያታቸው ደግሞ ዝቅተኛ ደሞዝ፣ በቂ ያልሆነ ጥቅማጥቅምና አስቸጋሪ የስራ አካባቢዎች መሆናቸውን ካፒታል ጥናቱን ዋቢ በማድረግ ዘግቧል። ባለሙያዎቹ እንደሚሉት ይህ የተነሳሽነት እጥረት ወደ ታካሚን ቸል ማለትና እምነትን የሚያሳጡ የስራ ብልሽቶችም ሊያመራ ይችላል። ጥናቱ መንግስት የስራ እርካታን ማለትም ተነሳሽነትን ባራት እጥፍ ከፍ የሚያደርገውን የሀብት አቅርቦት ያለባቸውን ተቋማትና የሙያ ስልጠናዎችን በማሳደግ የሰራተኞችን ተነሳሽነት ለማሻሻል በአስቸኳይ በክፍያና በስራ ሁኔታ ላይ ማሻሻያ ማድረግ አለበት ይላሉ። የአሜሪካው ፕሬዝደንት ዶናልድ ትራምፕ 300 የብሔራዊ ዘብ ወታደሮችን በቺካጎ እንዲሰማሩ ትእዛዝ ሰጡም። እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች በሚመራው ከተማ ተቃውሞ ማስተናገዳቸውና ተሽከርካሪዎች ሆነ ተብለው ከተገጩና አንድ የታጠቀች ሴትን ተኩሰው መምታታቸውን በተናገሩ በሰዓታት ልዩነት ነው። ለሳምንታት በርካታ ግዛቶችና መሪዎቻቸው የትራምፕ ወታደር የማሰማራት እቅድ ስልጣንን ያለ አግባብ መጠቀም እንደሆነ ሲገልጹ ሰንብቷል። የሆኖ ሆኖ ግን ወታደር እኔ ማሰማራት ዜናው የተሰማው ለዘብተኛው ግዛት ኦሪገን ፖርትላንድ የሚገኙ የፌዴራል ዳኛ የትራምፕ አስተዳደር በግዛቱ ሁለት መቶ ወታደሮች ለማሰማራት የያዘውን እቅድ ውድቅ ካደረጉ በኋላ ነው። እርምጃው በከተማው ውጥረቱን የሚያባብስና ተቃውሞች እንዲ እንዲጨምር የሚያደርግ ነው በሚልም እየተገለጸ ይገኛል። ቺካጎ በዲሞክራቶች በሚመሩ ከተሞች በአወዛጋቢው የወታደር ማሰማራት እንቅስቃሴም ዋሽንግተን፣ ሎስ አንጀለስ፣ ሜምፍስና ፖርትላንድን በመከተል ኢላማ ውስጥ የገባች አዲሷ ከተማ ሆናለች። ወታደር ማሰማራቱ ህጋዊና ህገ መንግስታዊ ጥያቄዎች የተነሱበት ሲሆን የብሔራዊ ዘብ ወታደሮች በተለምዶ በግዛት አስተዳዳሪዎች የሚሰማሩም ናቸው። መንግስት የአሜሪካን ጦር ለሀገር ውስጥ ጉዳዮች ማሰማራትን ክፍለ ዘመን የተሻገረ ህግን ይከለክላል። ቺካጎ የኢሚግሬሽን ህግ አፈጻጸም ምክንያት በርካታ ተቃውሞዎችን ያስተናገደች ሲሆን አብዛኞቹ የተቃውሞ ሰልፎች በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣናት ቢሮዎች ላይ የተካሄዱም ናቸው። ዶናልድ ትራምፕ ወንጀል እና የተኩስ ልውውጦችን በመጥቀስ ለአንድ ወር ያክል ወደ ቺካጎ ወታደሮችን እንደሚልኩ ሲዝቱም ቆይቷል። ባለፉት ሁለት ዓመታት በቺካጎ አሰቃቂ ወንጀሎች በጣም እንደቀነሱ መረጃዎች ያመለክታሉ። ከጥር እስከ ሰኔ ባሉት ወራት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የግድያ መጠንም በአንድ ሶስተኛ መቀነሱን የወንጀል ፍትህ ምክር ቤቱ መረጃ ያሳያል። ይሁን እንጂ ከሌሎች የአሜሪካ ከተሞች ጋር ሲነጻጸር በአጠቃላይ ወንጀል በቺካጎ ከአማካኙ በላይ ነው። የተወደዳቸው የኢትዮ ፎረም ቤተሰቦች በዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን። ቸር ያሰማን።